በሀገራዊ ምክክር ኮሚሽን በክልሎች እያካሄደ የሚገኘውን የአጀንዳ ልየታ የምክክር ሂደት በአማራ ክልልም ካለፈው ቅዳሜ እለት ጀምሮ ማካሄድ ጀምሯል። በክልሉ እየተካሄደ በሚገኘው የምክክር ሂደት ላይ ከተለያዩ የማህበረሰብ ክፍል የተወጣጡ ከስድስት ሺህ በላይ የህብረተሰብ ተወካዮች ተሳታፊ መሆናቸው ተገልጿል። በሂደቱ ላይ ተሳታፊ የሆኑ የማህበረሰብ ክፍል ተወካዮች ሂደቱ አሳታፊ መሆኑን ተናግረዋል። ከመጀመሪያውም ጀምሮ እንዲያው ተስፋ አድርጌ ነበረ። በጦርነት የሚገኝ ምንም አይነት ውጤት በተለየ ሰላም ውጤት ስለሌለ እና ይሄ ደግሞ ሌላ መንገድ ሳይሆን በመነጋገር ሁሉም አንድ ሆኖ ምን እናድርጋት ይችን ሀገር ለማለት ያለ መግብ በመሆኑ እጅግ በጣም ጥሩ ሂደት ላይ ነው ያለ። ምክክሩ በጣም ጥሩ ነው። ምክንያቱም ነጣነት አለው። በቃ ሁሉም በነጣነት ሀሳቡን የገለጠበት ነው ያለ ሁሉን ነገር ያራመደበት ነው ያለ። እንደገና በወንበር ዙሪያ ተለያይተን ቁጭ ብለን ሁላችንንም ሀሳብ አቀረብነ። እና ይሄን እንትን ሀገራዊ ምክክር እንዲህ ባለ በሰፋ መልኩ በሰፋ መልኩ ህዝብ እንዲወያይበት ከተለያዩ ዞኖች፣ ከተለያዩ ወረዳዎች፣ ከተለያዩ ቀበሌዎች አንቀሳቅሶ ዳር እስተዳር እንዲህ አድርጎ በማቅረብ ህብረተሰቡን ወደ አንድ ነገር ለማምጣት ያደረገው እንትን በጣም ጥሩ ነው የሆነው። የመንግስት ሰራተኛውን ወክዬ ስመጣ ከመንግስት ሰራተኛው አኳያ ያሉብንን ችግሮችንና እና አላግባባን ያሉን ጉዳዮችን ነቅሰን በምክክሩ ዙሪያ እንድናቀርባቸው በተጋበዝነው አግባብ አሁን ላይ ያለው ውይይት ጥሩና አሳታፊ በሆነ መንገድ እየተጓዘን ያለ። ለአብነት የመንግስት ሰራተኛውን ወይም ሲቪል ሰርቫንቱን በተመለከተ እንደ ሀገር ወጥ የሆነም ጭምር አሰራር ኖሮ መንግስት ሰራተኛውን ካለበት ችግርም ጭምር እንደ ሀገር ተንቀሳቅሶ ከመስራት አኳያም ጭምር የተሻለ ቁመና ላይ ሆኖ እንዲሰራ ሀሳባችንን እያወጣን እየተወያየን ያለንበት ሁኔታ ነው ያለው። ከጣቢያችን ጋር ቆይታ ያደረጉት የምክክር ሂደቱ ተሳታፊዎች እንደ ሀገር ለገባንባቸው ዘርፈ ብዙ ችግሮች ይህ የምክክር ሂደት አይነተኛ መፍትሄ ሊሆን እንደሚችል ያላቸውን ተስፋ ገልጸዋል። እውነት ነመናገር እንግዲህ በተለይ እዚህ ምክክር ኮሚሽን ላይ ያሉ ትልልቅ ምሁራን ከነሱ የሚጠበቅባቸውን አድርገዋል። ህዝቡም በነቂስ ወጥቶ ተሳትፏል ከዚህ በኋላ ይህንን ነገር መንገድ ማስያዝ በተለይ መንግስት ጫፍ ላይ እንዲደርስ ይህ የምክክር ኮሚሽን ሀሳብ ጫፍ ላይ እንዲደርስ ድጋፍ ማድረግ ነገር ስለልል ና በእውነቱ ወጣቶች ተስፋ የምትሆን ሀገር ሕጻናት የሚያድጉባት ሀገር ያቺ ትልቁ ሀገር ኢትዮጵያ ነገ እንድትቀጥል ለማድረግ ጆሮ ሰጥተው ይህ ነገር መጨረሻ ላይ በግቡ ከደረሰን የበእርግጠኝነት ሀገሪቱ ወደ ሰላም ትመጣለች፣ ጦርነት ይቆማል የሚል መልእክትን ያለኝ ይሄ ውይይት ደግሞ አሁን በዚህ በአማራ ክልል ላይ እንዲህ ሆኖ መዘርጋቱ እና ከሁሉም ዞኖች፣ ከሁሉም ቀበሌዎች፣ ከሁሉም ዞኖች አንድ ላይ ሆኖ በክልል ደረጃ መምከሩ በጣም ጥልቅ ለውጥ ያመጣል የሚላለ ደግሞ ሀሳቡን የተገኘው አካል ደግሞ ሀሳቡን ሙሉ በሙሉ የገለጠበት ነው ያለ እና ይሄ ሀሳብ ወደፊት ወደ ሰላም ያመጣና ነው። እስካሁን ድረስም ወደ ምክክሩ ያልመጡ አካላት ካሉ እነሱ ወደዚህ መጣው ሀሳባቸውን ቁጭ ብለን ዲል ብናረክ የተሻለ ነው ብዬ ነው የማስበው በግሌ። አሁን ላይ ያለው የተያዘው አማራጭ በኃይል አማራጭ የሚሆን በሌላኛ የጦርነት አማራጭ የሚሆን እንደ ክልላችንም እየጠቀመን ነው ብዬ አላስብም። የምናባክነውም ሀብት ነው ያለንን በድህነታችን ላይ ሌላ ሀብት እያባከንን ያለና በጦርነት የሚቋጭ ሀገር የለም። በጦርነት የሚገነባ ክልል የለም። በጦርነት የሚያድግ ማህበረሰብ አለ ብዬ ስለማላስብ ስለዚህ መንግስትም በሩን በደንብ ሰፋ አድርጎ ማምጣት አለበት። በጋራ ብንመክር የተሻለ ይሆናል ብዬ ነው ማስብነ በግል እስከ ሚያዝያ አራት በሚቆየው የምክክር ሂደት ላይ ከ ሁለት መቶ ሰባ በላይ ተወካዮች ክልሉን ወክለው በዋናው የምክክር ሂደት ላይ እንደሚሳተፉም ከምክክር ኮሚሽኑ ያገኘነው መረጃ ያመላክታል።